ሰላም ጤና ያስጥልን። የዩቱብ ቤተሰቦቼ እንዴት ናችሁ? ዛሬ ልነግራችሁ የመጣሁኝ አርቲፊሻል ኢንሲሚኔሽን እና በተፈጥሯዊ መኮል እንስሳቶችን ማዳቀል ነው። ጥቅሙስ ምንድን ነው የሚለው ነው፣ የቱ ይበጃል የምለውን ልነግራችሁ መጥቻለሁ። ስለዚህ በሰው ሰራሽ ዘዴ ማዳቀል የራሱን የቻለ ጥቅም አለው፣ ጉዳትም አለው። እንዲሁም ደግሞ በኮርማ ማዳቀል ራሱን የቻለ ጥቅምና ጉዳት አለው። ስለዚህ በኮርማ ማዳቀል ጉዳቱ ምንድን ነው? ተመሳሳይ ዝርያን ፋርም ውስጥ ማብዛት ማለት ነው። ለምሳሌ አሁን የዚች ላም አባት የዚች የሁሉም አባት አንድ ይሆናል ማለት ነው። ስለዚህ የአንድ አይነት ተመሳሳይ ለምርትም ለስጋም ይሁን አንድ አይነት ተመሳሳይ መያዝ ነው የሚሆነው። እሱ ደግሞ ፋርም ውስጥ ብዙም አይፈቀድም። ላሚቷል ሊሰብር ይችላል፣ የሰው ኃይልም ብዙ ትጠቀማለ። ስለዚህ ብዙ አይነት ጉዳት አለው። ጥቅሙ ደግሞ ላሚቷ በትክክለኛ ሰዓት ነው የሚያጠቃው። በሰው ሰራሽ ዘዴ ማዳቀል ደግሞ ምንድነው? የችኛዋ በትክክለኛ ግለት ላይ ነች ወይ? በትክክለኛ ግለት ላይ ካልሆነች አንደኛ ገዘብ ይባክናል፣ ሁለተኛ ዘሩ ይባክናል፣ ጊዜ ራሱ ይባክናል። ስለዚህ ላሟም ደግሞ ጥጃን የመስጠት ጊዜዋ ያልፍባታል ማለት ነው። ስለዚህ ተፈጥሮ ማዳቀል ጥቅሙ ነው። በኤአይ ወይ ደግሞ በሰው ሰራሽ ማዳቀል ትልቁ ጥቅሙ ምንድን ነው? የፈለግከውን የዝርያ አይነት በቤት ውስጥ መያዝ ትችላለህ ወይ ሆሊስቲያን ፍሬዣን መያዝ ትችላለህ፣ ጀርሲ መያዝ ትችላለህ፣ የፈለግከውን ዝርያ መያዝ ትችላለህ። ስለዚህ በፈለግከው ዝርያ ፋርምን ማሳደግ ትችላለህ ማለት ነው። ወጪ ቆጣቢ ነው፣ ወጪ ቆጣቢ፣ ጊዜ ቆጣቢ፣ ኃይል ቆጣቢ ነው ማዳቀሉ። ስላችሁ ግን ሴክስድ ሴመን ይባላል ግደር ብቻ እንዲወለዱ የሚያደርግ ማለት ነው። ፋርምን ቶሎ ማስፋት የምትፈልጉ ሰዎች ይሄ ሴክስድ ሴመን የተባለው መጠቀም ትችላላችሁ ማለት ነው። በሰው ሰራሽ ማዳቀል ሌላው ጥቅሙ በሽታ መከላከል ማለት ነው። በሽታ ኬቱን ወዴት ማለት ለምሳሌ ከበሬው የሚሰበሰበው ሴመን ዘር ማለት ነው። በላቦራቶሪ ታይቶ ወደ እስቶር የሚገባው በሽታ የሚባል ነገር የለው። ለምሳሌ እነ ብሩሴላ አለ፣ የውርጃ በሽታን የሚያመጣ በሰው ሰራሽ ማዳቀል ጥቅሙ በሽታን ወደ እነዚህ ማስተላለፍ አንችልም ማለት ነው። በሽታ ወደ እነዚህ ተላለፈ ማለት የማጸን ችግር ይመጣል ሌላ ኢንፌክሽኖች ስለሚመጡ እሱ እሱን አመጣን ማለት ነው። ስለዚህ የሰው ሰራሽን መጠቀም ትችላላችሁ።

ስለተከታተላችሁኝ እጅግ በጣም አድርጌ አመሰግናለሁ።